አዲስሱ ትውልድ እንደ ካራማራ ድል ያሉ ታሪኮችን እንዲያውቃቸው በማድረግ ኢትዮጵያዊነትን አጉልቶ ማሳየት ይገባል ሲሉ የታሪክ መምህር ተናገሩ። የካራማራ ድል የካቲት 26 ቀን 1970 ዓ ም ኢትዮጵያውያን የወራሪው የዚያድ ባሬን ጦር ድል ያደረጉበት እለት ነው። በቀለተሾመ ተጨማሪውን ይነግረናል ኢትዮጵያ በየዘመናቱ ከውስጥና ከውጭ በሚነሱባት ጠላቶቿ የተለያዩ ፈተናዎች ይገጥሟታል። የሶማሌው ፕሬዝዳንት ሞሐመድ ዚያድ ባሬ ቀኝ ገዢዎች ሲያራምዱት የነበረውን ታላቋን ሶማሊያ ለመገንባት የኢትዮጵያን መሬት መውረር አንዱ ዓላማው ነበር። እብሪተኛው ዚያድ ባሬ ታላቋን ሶማሌ ለመገንባት አልሞ የተነሳው የኢትዮጵያ ኢትዮጵያ ርስት የሆነውን ኦጋዴንን ጨምሮም እስከ አዋሽ ድረስ ማለትም 92000 ስኩዌር ኪሎ ሜትር ቦታ መውረር ነበር። ዚያድ ባሬም ሀገራችን በፖለቲካ ቀውስ በነበረችበት በ1969 ዓ ም ወረራ በመፈጸም በሀገራችን በምስራቁ በኩል እስከ ድሬዳዋ ድረስ ወረራ ፈጸመም። ለስምንት ወር የተደረገ ጦርነት ነው የኦጋዴን ጦርነት ወይም የካራማራ ጦርነት። ታላቋን ሶማሌ የመፍጠር ህልም ነው። ያን ህልም ለማሳካት ነው በተለይ ሳድባሪ ጄኔራል ሳድባሬ ስልጣን ከያዘ በኋላ ያው ኦጋዴን የሚባለውን አካባቢ ለመያዝ ያው ጦርነት ከፍቷል። በአጠቃላይ ወደ ሰባ ሺ የሚገመት ጦር በማዝመት ያው በኢትዮጵያ ላይ ወረራ ፈጽሟል። ጦርነቱ እንደተጀመረ አካባቢ የሲያድ ባሬ መንግስት ሰፊውን የኢትዮጵያ በተለይ የኡጋዴን አካባቢ የያዘበት ሁኔታ ነበር። 700 ኪሎ ሜትር ዘልቆ የገባበት ሁኔታ ነበር። ኢትዮጵያ ደግሞ በዛን ጊዜ ውስጥ በውጭ ችግሮች የተወጠረችበት ጊዜ ነበር። መንግስት ያልተረጋጋበት ጊዜ ነበር። ስለዚህ ይህን ሳቤ በማድረግ የሶማሌ መንግስት ድሬዳዋና ሐረር እስኪቀሩ ድረስ ሰፊ ቦታ የሚሸፍን መስፋፋት አድርጎ ነበር። ከውስጥም ድጋፍ ያገኝ የነበረበት ሁኔታ አለ። ከመንግስት ጋር ከፍተኛውን ቅራኔ የፈጠሩበት ሁኔታ ነበር። በሰሜን ኢትዮጵያ ያሉ የፖለቲካ ድርጅቶችም እንደዚሁ መንግስትን ውጥረት ውስጥ ከተውት ነበር። ከድሮኑም ሀገራቸው በጠላት ስትወረር ቀፎ እንደተነካበት ንብ ሆ ብለው የሚነሱት ኢትዮጵያውያን የመጣውን ጠላት በአንድነት በመመከት የዚያድ ባሬን ጦር በካራማራ የጦር ሜዳ የካቲት 26 1970 ዓ ም ድል በማድረግ ዳግም ጀግንነታቸውን አስመስክረዋል። የደርግ መንግስት የክተት አዋጅ በማወጅ በአጭር ጊዜ ውስጥ 300 ሺህ ጦር በማዘጋጀት የሚኒሻ ጦር በማዘጋጀት በታጠቅ የጦር ማሰልጠኛ ዝግጅት በማድረግ የሶማሌን ጦር ከሀገር ለማስወጣት ጥረቶችን አድርጓል። ይህ ጥረት ደግሞ ስኬታማ ነበር ማለት ይቻላል። ምክንያቱም ጦርነቱ ስምንት ወር የፈጀ ጦርነት ነው። ስለዚህ ዝግጅት በማድረግ መንግስት በቂ ዝግጅት በማድረግ በቂ ትጥቅና ስንቅ በማያዝ ሕዝቡ ስንቅ ትጥቅ በማዘጋጀት የሀገሩን ሉዓላዊነት የሀገሩን ዳር ድንበር ለማስከበር ሰፊ ተጋድሎ አድርጓል። ስለዚህ መንግስት ያው ሕዝቡን በማስተባበር ወራሪውን የሲያድ ባሬ መንግስት ከሀገር ለማስወጣት ሰፊ ጥረትና ዝግጅት በማድረግ የመልሶ ማጥቃት በማድረግ በአጭር ጊዜ ውስጥ ድልን ማስመዝገብ ችሏል። የካራማራን ድል ጨምሮ ሀገራችን ያሏትን ታሪኮች አዲሱ ትውልድ እንዲያውቃቸው በማድረግ ኢትዮጵያዊነትን የበለጠ ማጉላት እንደሚገባ የታሪክ መምህሩ ማሩ ስዩም አሳስበዋል። ሚዲያው፣ መንግስት እንዲሁም በታሪክ ትምህርት ደረጃ በካሪክለም ተቀርጾ ቢሰጥ ማህበረሰቡ እንደዚህ አይነት ኢትዮጵያዊነትን አጉልተው የሚያሳዩ ታሪካዊ ድሎችን የማወቅ እድሉ ሰፊ ነው ብዬ አስባል። የካራማራ ድል አንድነታችን የሚያሳይ የአባቶቻችንን ጀግነት የሚያጎላም ታሪካዊ ድል ነው ሲሉም የአማራ ሚዲያ ኮርፖሬሽን ያነጋገራቸው የባህር ዳር ከተማ ነዋሪዎች ናቸው። ካራማራንና እንዲሁም ደግሞ አድዋነን ሳስብ የኢትዮጵያ የአንድነት ውጤት ነው ጎልቶ የሚታየ። በአንድ ስንሆን ምን ያክል ለውጥ እንደምናመጣ በየትኛውም መስፈርት፣ በአንድነት ስንተባበር ድር ቢያብር አንበሳ ያስር ነውና ተረቱ? ተረቱ በቃ ስንተባበር የምናመጣው ውጤት ምን ያክል ከፍተኛ እንደሆነ ነው ማየው። የካራማራ ጦርነት ሲባል ትዝ የሚለኝ ነገር የአባቶቻችን ጀግንነት፣ ድል ማድረጋቸው፣ ለማንም እጅ አለመስጠታቸው፣ ሀገራቸውን አለማስጀፈራቸው ሀገሪቱን እኛ የነሱን ያክል ታሪክ ባንሰራን ብቻ ለኛ አቆይተውናል ማለት ነው። የካራ ማራ ድል የካቲት 26 2015 ዓ ም ለ45ኛ ጊዜ ታስቦ ይውላል።